ብሩህ ግን ማለት ነው። በጣም በጣም በጣም ለሀይሜ እኔ አስብላታለው። ለምንድን ነው ያዙ ይልቀቁኛል ማለት ነው? ከአንተ ይልቅ ሀብትሽ በጣም ተረዳት ማለት ነው። ሲጀመር ለወንድምህ ራሱ ክብር መኖር አለበት ማለት ነው። ቢያንስ ወንድምህ እንደታላቅ ወንድምህ እሱ ፊት እንኳን እንደዚህ መጫወት ነበረብህ አንተ ሀይሚሌ ማለት ነው። የእውነት የምታከብረው ቢሆን ኖሮ ማለት ነው እንደዚህ አይነት ፊት ማሳየት አልነበረብህም ማለት ነው ገባህር። ለ እርግጠኛ ነኝ ዛሬ የትናንቱ ቪዲዮ ሲያይ መጀመሪያ የነበረውን ቪዲዮ ሲያይ ብሩክ እንደሚጸጸት ሀንድሬድ ፐርሰንት ማለት ነው። እንዴ እች ልጅ ለአንተ ባሰበች፣ አንተ እዚህ ያለውን ነገር እንዳይበላሽ ባረገችልህ ነው። እንደዚህ የሁሉ ዛቻ፣ ሂጅልኝ፣ ስልክሽን ለምን ጽቃሽ ምናምን። እንዴ ፌር አይደለም ብሩኬ በቃ ስህተት ስህተቷን አመነች፣ አለ በቃ ማድረግ ግን ደግሞ ለአንተ ብዬ ነው አለች። ለፍቅር በቃ ለአንተ በማሰብ ለሱ በማሰብ ነው፣ እዛ ቡታጅራ የጀመረው ስራ አለ እሱ እንዳይበላሽበት ነው ብነግረው ተከትሉኝ ይመጣል። ለዛ ደግሞ እኔ አስተካክዬ ስጨርስ ሰርፕራይዝ አደርግሃለሁ ብዬ ነው አለች። ምንድን ነው አንዳንድ ሰው አለ አይደል፣ የሆነ በጣም በመልካም ነገር ስታስቡ እናንተ ባሰባችሁት ልክስ፣ ከዛ ደግሞ ምላሹ ሌላ ሆኖ የሚጠበቃችሁ ሆ አመዳፋሽ በቃ እናንተ ጥሩ ነገር አሰባችሁ፣ ለዛ ሰው መልካም ነገር አሰባችሁ፣ ለዛ ሰው ጥሩ ነገር አሰባችሁ፣ ከዛ ግን ተቃራኒ ሌላ ነገር ሆኖ ሲሆን አያናዳችሁ። ሀይሚሌም ትናንት እንደዛ የሆነ ብሩኬ፣ ማለት ኦኬ፣ የመጀመሪያ ጊዜ ወደ ደብዳቤ ምናምን ጽፋ ሄደች ምናምን ሲባል ተናድናል። ትናንት ደግሞ ሪዝሟን ተናገረች። በቃ ሰው ናት። አንዳንድ ጊዜ አንዳንድ ሰዎች በራሳቸው መንገድ የፈለጉትን ነገር ማድረግ ይችላሉ። ደግሞ ግን እንደ ፍቅረኛ ግዴታ ማማከር ነበረብክ። አዎ፣ ወይኔ ቤተሰቦች ኔ ፍቅሮች፣ እኔ ወሬ ይለቃለው እናንተ ሰላም አላልኳችሁም፣ ለካ ኔ ውዶች ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ወይ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ ላይክ ላይክ ማድረጋችሁን እንዳትረሱ። በሀይሚና በብሩክ ፍቅር ብያቸዋለሁ ማለት ነው። እና ጨረቃ ፋሚሊዎች ማለት ላይክ እያረጋችሁ ማለት ነው። የጨረቃ እና የቡቡ የብሩኬ ተከታዮች ማለት ነው። እና ላይክ እያረጋችሁ ማለት ነው። እና ብሩክ በጣም እያናደደኝ ነው። የእውነት ለመናገር ማለት እያናደደኝ ነው። እንደኔ እናንተን ማናዳቸው? እስ ኮሜንት አተር አዎ፣ አናዱናል ምናም በሉ ማለት ነው። እና ጀስት አንዳንዶቹ ደግሞ እየሰደቡኝ ነው። ብሩ ለእኔ ለሀይሚ ስወግን እኔ ሀይሚ ትክክል ናት እያልኩ አይደለም፣ ስሙ መጀመሪያ ማለት ነው ሀይሚ ጥፋት አትፈታለች። ሰው የሆነ ነገር ሲያደርግ ማሰብ ያ ሰው ይጨነቃል ያስባል ብሎ ማሰብ፣ እሱ ልክ ነው። ሀብቴም ነግሯታል። ለዛ ነገር ደግሞ ይቅርታ ትላለች እርግጠኛ ነኝ ማለት ነው። ግን ደግሞ ያለውን ነገር ደግሞ ለሀብትሽ አስረዳችኋል። ስታስረዳው፣ እንዲህ እንዲህ ሆኖ ነበረ እና በቃ ያለውን ነገር ስታስደው፣ አዎ አመነላት። ዋናው ነገር ደግሞ ያ ሰው ማመኑ ነው አይደለን ማመኑ ማመኑ አመነላት። ከዛ በቃ ችግር የለውም። በቃ እንደዛ ማድረግሽ ግን ለሌላ ጊዜ ግን እንደዚያ ነገር እንዳትደግሚ። አንቺ ስህተት አለብሽ ናም ሲባል አዎ፣ ብሩክም ስህተት አለበት ታይሚም ስህተት አለበት ማለት ነው። ግን የብሩክ ጥላ በሚሄዷ ነው አደለ? ታይሚ ደግሞ ለነሱ ልፋት ነው እየሄደችው ለነሱ ውጤት ነው የሄደችው። ሳትነግር እየሄደችው ነገሮችን አስተካክላ ድንገት ላይሳካም ላይሳካም ይችላል ብላ ነው የሄደችዋ። ለምንድነው ለዛ ሚንስ ማታደርጋት እንዴ ሀብትሽ የተረዳ አንተ መረዳት ምን አቃተክ? ሲቀጥል ደግሞ በቃ ስትመጣ እንኳን ማለት ነው አይባልም። በእናንተ ጓደኛ ማቾች ናችሁ፣ ተመለሳችሁ፣ ዞሮ ትገናኛላችሁ። ይሄ ቪዲዮ ለዚህ ነው እንዴ የጠራከኝ ምናምን አይባልም። ብሩክ አይባልም። ለዚህ ነው እንዴ የጠራከኝ? ምን ማለት ነው? ሆን የንቀት ንግግር ነው። ለዚህ ነው እንዴ የጠራከኝ ምናምን እንደ ህጻን ልጅ መሆን ምን ማስፈልግ ነው? ብን ትልቅ ሰዎች ናቸው ነገሮች፣ ለዚህ ነው ወጣ። ኦኬ ሰላም ሀይሚ፣ እንዴት ነሽ ምናም ብለን ሰላም ብለን ነግረን ወደ ጉዳይ ምናምሰን፣ መጨቃጨቅ አንድ ወንድም ነው እዛ ቦታ ላይ ያለው አለ። ሀይሚ እኮ አክብሮ መጀመሪያ በስነ ስርዓት ጠርታ ያለውን ነገር ከመጀመሪያ እስከ ከመጀመሪያ እስከ ከአስከፈ ያለውን ነገር ነግረዋለች። ሪሊው ነገረችው፣ ጥፋተኛ መሆኗንም ሲነግራት እሺ በቃ ግን እኔ ደግሞ እንደዚህ ይሆናል ብዬ አላሰብኩ ማለች አይሚሻ ከዛ አላሰብኩም በቃ እኔ እንደዚህ እንደዚህ ብዬ ነበረ። ያው ሀብትሽም ብነግር ይኖረ ወይ እኔ እዚህ ያለውን ነገር ልጨርስ እችላለሁ። እናንተ ሁለታችሁ እንደ ሀሳብ እራሱ ሰጣት። ሁለቱን ነገር ልጨርስ እችላለሁ ምናምን ብላ ነገራት። በቃ ያለውን ነገር እሺ ጥራውና ልንገር እውነታው ላረጋጋው ምናምን ብላ ያሱ ይለቀቁኝ ማዳመጥ እሱ ምንድን ያለው ለዚም በመጀመሪያ ብቻቸውን አውሮ ምናምን ሲላት አይ ከአንተ ጋር ላውራለ ብቻውን ብታወራ ከማ መታሃት ሁሉ ልትሄድ ሁሉ ትችል ነበር። እውነት ለመናገር በትናንቱ አካሄድን መታሃት ሁሉ ትሄድ ነበር። አንደኛ ወንድምህ ነው አይደል? ብዙ ጊዜ ስለ ወንድሞች ስትናገር በጣም እንደምታከብራቸው፣ እንደምትወዳቸው ለነሱ ጥሩ ቦታ እንዳለህ ነዋ። ወንድም ማክበር ከዚህ ይጀምራል። አገባህ አይደለ? ወንድም ማክበር ከዚህ ይጀምራል። አንደኛ ሚስት ፍቅረኛህ ናት። ጥሩ ነገር እያሳለፋችሁ ነበረ። ቡታጅራ በጣም የሚያስቀና ነገር ነበረ። ከመስቀል ጀምሮ መሰሩ ቪዲዮ እሙሼ፣ በቃ የጋሼ ይመጣሉ። ኦ ማይ ጋድ! በጣም አሜዚንግ አሜዚንግ የሆነ ቪዲዮ እየሰራችሁ ነበረ። አብትሸረሱ እንዴ ምን ገባችሁ፣ ምን አይነት ሴጣን ያያችሁ? እንኳን አለ ማለት ነው። ግን ያ ነገር እንኳን እያለ አንዳንድ ሰው እኮ ሰው ተጣልቶ እንኳን ወንድሙ ፊት እንዳልተጣላ ነው እኮ የሚሆነው ማለት ነው። ግን ይህ እናንተ ኦልሬዲ ቪዲዮ ስለሆነ በቪዲዮ የታየ ነገር ስለሆነ እንድን ማለት አለብህ። ግን እንደ ሀብትሽ እኔን እንኳን አታክብረኝም እንዲህ አለ። እውነቱ ነው፣ እሱን ማክበር አለብህ። ከባለ በቃ አንተ ማስተካከል፣ ጀስት ማስተካከልም ካለብህ በእንደዚህ አይነት ሁኔታ አይደለም ማስተካከል። መጀመሪያ ልጅቷ አንተ ረዳት አዳምጣት፣ ስማት። አይኖ ወረቀት ጽፋ በመሄዷ በመጥፋቷ ይሄ ራሱ ይህን ባታደርግስ እራሱ ምን ልትሆን ነበር? መብቷ እኮ ነው። ይሄን ባታደርግ ለእንትና ለወረቀቱን ጽፋ ባትሰጥ ኖሮ ዝም ብላ ጥፍት ብትል ከዚህ የበለጠ ይህን ባታደርግስ ብለህ ደግሞ ማሰብ አለብህ ማለት ነው። ከዛ በኋላ ደግሞ የበለጠ ሙር ደግሞ አንተ ያደረገችውን ነገር ስትነግረ ያለውን ነገር ደግሞ እውነታውን ስትነግር ሊያስደስት ይገባል ማለት ነው። በእርግጥ ማሰቡ መጨነቁ፣ ሰውነት ትጨነቃለህ። እንደዚህ ማድረገ በእርግጥ አንተ ለእሷ እንደማታሰብ አይነት ስሜትን የተሰማህ ማለት ነው። እሱ ልክ ነው ብሮኬ ማለት ነው። ግን ደሞጀስ ትናንት ወንድም መሀል እንደዚህ ማድረግ አልነበረብህም እሷ ጋር ማለት ነው። ስህተት ሰርተካል። ለዚህ ራሷን ይቅርታ ማለት አለበት። እሷን ማለት ነው። ለምን አስቀየምካት? ወንድማ ፊት ወንድምህ ፊት ማለት ነው። ለምን ወንድምህ እንደምታከብሮ እሷ አሁን ስለምታከብሮ ነው። ሀብትሽን ጠርታ ያለውን ነገር ሞር የበለጠ ሀብትሽን ስለምታከብሮ ነው ሀብትሽን ጠርታ ያናገረችው ማለት ነው። ሀብትሽ ተረድቷታል ጥፋተኛ መሆኗን። ኢቨን እኔ ፍቅረኛ እንደዚህ ብታረቅ በጣም እንጣላለን አላት፣ ምሳሌም ሰጣት ማለት ነው። ከዛ ደግሞ ልክ ነክ ግን እኔ ለሱ ብዬ ነው እዛ ስራ ስለጀመረ ምናምን ብላ እውነታውን ተናገረች። ከዛ መጣ። አንተ ያን ነገር እንደማስተካከል በጣም ነው ብታዳምጣ በቃችን አተገሬ መታረቅ በቃ አለ አይደለ እንደ ህፃኔ አፍላፊ መመላለስ ምን ማለት ነው? በጣም ትናንት አሁን እሱ አድረግ ትብናን የመጣችው ሲመጣ ገና አመጣጥህ ራሱ አቀባበል ደስ አይልም። ለዚህ ነው እንዴ ጠራኸኝ? አረ እኔን አክብረኝ ምናምን አለና፣ ኢቭን ደግሞ ወንድሜ ወይ አትጨነቅ ምናምን እኔ በማስተካከለው መንገድ አስተካክላለሁ አለት ጀስት በምታስተካክሉ መንገድ በእንደዚህ ሁኔታ አይደለም። መጀመሪያ እንዴታን ስትሰማት ስታዳምጣት ነው። ለአንተ በማሰብ የራሱ እንዲህ በማድረጓ ደስተኛ ነው የምትሆነው እንጂ አንተ አትጸጸትም።